ሰላም ሰላም እንዴት ናችሁ፣ ቡድና የተከበራችሁ ቻናል የቤተሰቦች እንዴት ናችሁ፣ አማናችሁ ወይ? ከብዙ ጊዜያት በኋላ ተመልሰን ተገናኝተናል። በዛ ወር ቪዲዮችን የምናየው አንድ አሪፍ እና ሌጂት የሆነ ፕላትፎርም አለ። ይህ ፕላትፎርም ተምኔሉ ላይም እንዳያችሁት ቀጥታ በኢትዮጵያ ብር ወደ ባንክ ከፈለጋችሁ ወደ ቴሌ ብር ነው፣ ቀጥታ ነው፣ ዳይሬክትሊ ነው የሚከፍላችሁ። ስለዚህ ሁላችሁም እዚህ ፕላትፎርም ላይ መስራት ትችላላችሁ በቀላሉ ወይ። እንዴት እንደምሰሩ ፉል ፕሮሰስ በዛ ወር ቪዲዮ የማሳያችሁ ይሆናል። ወደ ቪዲዮ ወይም ወደ ዌብሳይቱ ከመግባታችን በፊት ለቻናላችን አዲስ ከሆናችሁ እንዲሁም ይህን ቪዲዮ ለመጀመሪያ ጊዜ እያያችሁ ከሆነ ሁላችሁም ሰብስክራይብ በማድረግ እንዲሁም ኖቲፊኬሽን ቤሏን ኦንላይን ማድረጋችሁን አትርሱ። እንዲህን አሪፍ አሪፍ ቪዲዮዎች ኖቲፊኬሽን እንዲደርሳችሁ የደውል ምልክቷንም ኦንላይን ማድረጋችሁን አትርሱ። ይህን ቪዲዮ ሜክ ሹር ሁላችሁም ላይክ ማድረጋችሁን። ወደ ቪዲዮ እንግባል። ከስድ ዲስክሪፕሽን ላይ ወይም ደግሞ የኮመንት የመጀመሪያው ሴክሽን ላይ የዚህ ፕላትፎርም ሊንክ አለላችሁ። እሱን ቀጥታ ስነኩ ወደዚህ ነው የሚያመጣችሁ ማለት ነው። መጀመሪያ ሪጅስተር ማድረግ ይኖርብናል። ሶ ሪጅስተር ለማድረግ ምንድነው እዚጋ ፎን ነምበር የሚላለ። ስለዚህ እዚጋ ዘጠኝ ብላ እንጀምራለን። ዘጠኝ ብለን ስልክ ቁጥራችን እናስገባለን። ዘን እዚህ ጋር ደግሞ ሎጊን ፓስወርድ እናስገባለን። ከዘን እዚህ ጋር መጠን ሴንድ ምትለዋን ስነካ እዚህ ጋር ዳይሬክትሊ ኢንቪቴሽን ኮድ ያስገባልናል በራሱ ማለት ነው። ዘን እዚህ ጋር ሳይንፕ የምትላለች እሷ ነክተን ሳይንፕ እናደርጋለን ማለት ነው። እኔ አካውንት ላ ላይ ሎጊን አድርጌ ልመለስ። ወደ ዌብሳይቱ ሪጅስተር አድርጋችሁ ስገቡ እንደዚህ ነው የሚያመጣላችሁ ማለት ነው። ስለዚህ የዌብሳይቱ ሆም ፔጅ ይሄንን ይመስላል ማለት ነው። ቀጥታውን ወዴት ነው የምንሄደው? እዚህ ጋር ምን የምትላለች አካውንት የምትላለች ስለዚህ አካውንት የምትለዋን እነካለን። አካውንት የምትለዋን ስነካ ዚጋ ጋ እንደምታዩት ብዙ አይነት ኦፕሽኖች አሉ። የመጀመሪያ ኦፕሽን ዚጋ ሄሎ ዩዘር ይልና ምን አለ እዚ ጋ ስልክ ቁጥራችሁ አለ ወይም የእናንተ አይዲ እዚች ጋር አለላችሁ ማለት ነው ንድ ዚጋ ሪቻርጅ ባላንስ ወይም ባላንሳችሁ አለ እንዲሁም ደግሞ ለዊዝድሯል የተዘጋጀ ዊዝድሯል ባላንሳችሁ እዚ ጋር አለ ማለት ነው። ስለዚህ ሌላው ምንድነው ማድረግ ያለባችሁ ነገር እዚ ጋ ስትመጡ ሪቻርጅ እና ዲፖዚት የሚሉ ነገሮች አሉ። እዚ ጋ ሪቻርጅ የሚላለ ዘንድ እዚጋ ዊዝድሮ የሚላለ ኤንድ እዚጋ ደግሞ ኦርደር የሚሉ ነገሮች አሉ። ስለዚህ እነዚህን ሶስት ነገሮችን በቀላሉ አስረዳቸዋለሁ ማለት ነው። ስለዚህ እነዚህን ለማስረዳት መጀመሪያ ምን ማድረግ ይኖርብናል? ሪቻርጅ የሚለውን ማየት ይኖርብናል። ሪቻርጅ የሚለውን እነካለን። ሪቻርጅ የሚለውን ስነካ እዚጋ ማውንት ያመጣልናል። ሶስት ከምሳ የሚላለ ኤንድ እዚጋ ለምሳሌ እኔ አንድ ሺህ አምስት መቶ የሚለውን ልንካው። አንድ ሺህ አምስት መቶ የሚለውን ከነካዋ በኋላ እዚጋ ምን የሚላለ ኮንፊርም የሚላለ። ስለዚህ ኮንፊርም ለውን እነካዋለሁ ሶ ጃምፒንግ ኢን ፕሮግረስ ይለኛል ማለት ነው። ሶ ጃምፒንግ ኢንፕሮግረስ ብሎ ከጨረሰ በኋላ እዚጋ እንደምታዩት ኦርደር አይዲያችሁን እዚጋ ያመጣላችኋል። ዘን አካውንት ነንበሩን እዚጋ ያመጣላችኋል ማለት ነው። ይሄውነት አካውንት ስሙ ወይ ማስቻለው በሚል ስም ሲቪ ነው ታይፑ ደግሞ እንዲሁም አካውንት እዚጋ ያመጣላችኋል። ሶ ይሄን አካውንት ኮፒ ታረጋላችሁ። እዚጋ ዘን ኮፒ ካረጋችሁ በኋላ ወደም ትጠቀሙት ባንክ በመሄድ ወደዚህ ዌብሳይት ዲፖዚት ታረጋላችሁ። ዘን እዚጋ ኮሪክ ትራንዛክሽን ኤፍቲዩን ታስገባላችሁ። ዘን እዚጋ አፕሎድ የሚለውን ነግተን ደግሞ አፕሎድ ታረጋላችሁ ፎቶ ማለት ነው አፕሎድ ካረጋችሁ በኋላ እዚ ጋ የምትመጡና ምን ታረጋላችሁ ሶስት ሰረዙ አነግተን እዚ ጋ ሪፍሬሽ የምትላለች ሰዎች ሪፍሬሽ የምትለው አነግታችሁ ሪፍሬሽ ታረጋላችሁ ማለት ነው ዘነሱ ሪፍሬሽ ካረጋችሁ በኋላ እንዴት ነው የምሰሩት ወደዚህ ወደ ኦርደር ወደሚለው ትመጣላችሁ ማለት ነው ኦርደር ወደሚለው ከመጣችሁ በኋላ እዚጋ ኦርደራችሁ ይመጣል እሱን ኦርደር ኮምፕሊት ታረጋላችሁ ዘንድ በሚገባ ኦርደራችሁን ኮምፕሊት አርጋችሁ ትጨርሳላችሁ ሌላው ምንድነው ነው እዚጋ ዊዝድሮል፣ ሪቻርጅ፣ ሪዋርድ ምናምን የሚሉ ነገሮች አሉ። ሪቻርጅ ሪዋርድ የሚለውን ነግታችሁ ሪቻርጅ ስታደረጉ ሪዋርድ ይሰጣችኋል። ያንን ሪዋርድ መውሰድ ትችላላችሁ። እዚጋ መጣችሁ ማለት ነው በቀላሉ ንድ ዚጋ ደግሞ ዊዝድሮል ፓስወርድ የሚል ነገር አለ። ዊዝድሮል ሪዋርድም የሚል አለ። ዊዝድሮ ስታደረጉ ሪዋርድ አለው እዚጋ እሱንም ሪዋርድ እዚህ ጋር ማግኘት ትችላላችሁ ማለት ነው፣ በቀላሉ ኤንድ ቲም የሚላለ ወይም ደግሞ ኢንቨስት የሚላለ እዚህ ጋር። ኢንቨስት የምትሏን እንመጣለን። ኢንቨስት የምትሏ ላይ ከመጣም በኋላ እንደምታዩት የተለያዩ ፕሮዳክቶች አሉ። እነዚህ ፕሮዳክቶች ላይ ነው ኢንቨስት የምናደርገው። እዚህ ጋር ምን የሚላለ ኢንቨስት ነው የሚላለ። ስለዚህ ወደ ላይ ከፍት አደረጉና የ1500 ስለሆነ ዲፖዚት ያደረግነው እኛ እዚህ ጋር ኢንቨስት የሚላለን፣ ይህን ኢንቨስት የሚለውን እንነካዋለን። ኢንቨስት የሚለውን ከነካም በኋላ እዚጋ ባይ ፕሮዳክት የሚላል ሰው። ስለዚህ ባይ ፕሮዳክት የምትለ አነግተን እዚጋ የምታወት አለቻ ሰው። እሷን ኮንፊርም እናደርግና በሚገባ ፕሮዳክቱን ባይ እናደርጋለን ማለት ነው። ስለዚህ ዘን እንደዚህ ፕሮዳክቱን ከገዛም በኋላ የት ላይ ነው የምናገኘው? ፕሮዳክት የሚለው ውስጥ ወይም ደግሞ አይ ቲንክ እዚህ ጋር ነው የምናገኘው። እዚጋ ኦርደር የሚለው ውስጥ መጠን እዚህ ጋር በሚገባ ማግኘት እንችላለን ማለት ነው። ሌላው ምንድን ነው ቲም ነው ወይም ደግሞ ጓደኞቻችሁን ኢንቫይት ስታደርጉ የምታገኙት ሪዋርድ ነው እሱ። ቲም የሚለው ውስጥ ትገባላችሁ። ቲም የሚለው ውስጥ ከገባችሁ በኋላ እዚጋ እንደምታዩት ቪይፒ ዋን ቪይፒ ቱ ጓደኞቻችሁ ጆይን ያደረጉበት ማለት ነው። እነሱን ደግሞ ኢንቫይት ለማድረግ እዚጋ አካውንት የሚለው ውስጥ እንመጣለን። አካውንት የምትለ እስከመጣን በኋላ ወደ ላይ ከፍ እያደረግን ቲም ወይም ደግሞ ኢንቫይት የሚለውን ነገር እንፈልጋለን ማለት ሶ ያንን ካገኘን በቀላሉም ደግሞ ዲፖዚት ሰዎች ሲያደርጉ እናንተ ሪዋርዶችን እንድታገኙ በጣም ሲምፕል ወይ ይሆናል ማለት ነው። ሌላው እዚህ ጋም ደግሞ ታስክ የሚለው ነው። ሰው ታስክ የምትሏ ላይ ከመጣም በኋላ የእኛን ሪፈራል ሊንክ እንዴት ነው የምናገኘው ካላችሁ ታስክ የሚለው ላይ ከመጣም በኋላ እዚጋ እንደምታዩት ኮፒ ኢንቪቴሽን ሊንክ የሚላል። ስለዚህ ይህን ኢንቪቴሽን ሊንክ ኮፒ እናደርግና ለጓደኞቻችን ስንርክላቸው ወይም ለጓደኞቻችን ሼር አድርገን እነሱ በእኛ ኢንቪቴሽን ሊንክ ሲገቡ እኛ የተወሰነ ያክል ሪዋርድ እናገኛለን። ሶ በዚህ መንገድ የሰራ ነውን ደግሞ እንዴት ነው ዊዝድሮ የምናደርገው ካለን እዚጋ እንመጣለን። ዘንድ ዊዝድሮ የምትላለች ማለት ነው። ዊዝድሮ የምትሏል እነካለን በቀላሉም ዊዝሮ የምትለዋን ከነካን በኋላ ፒንድ ባንክ አካውንት የሚላል። ሶ እሱን እነካለን ዘን ከዛም በኋላ እዚጋ ከላይ ሰሌክት ባንክ አካውንት ይላል። ሶ ባንክ አካውንታችንን እንጽፋለን እዚጋ። ከዛም በኋላ ከስር ምንድን ነው አካውንት ሆልደር ነው የሚላል እዚጋ እናስገባለን ስማችንን። ዘን እዚጋ ስልክ ካርድ ነምበሩ ወይም ደግሞ አካውንት ነምበሩ እናስገባለን። ኢሜይላችን አስገብተን ኮንፊርም ብለን ቀጥታ ዊዝሮ እናደርጋለን ማለት ነው። እንግዲህ በዚህ መንገድ ነው የምንሰራው ማለት ነው። በጣም ቀላል ኢዚ ስራ ነው ማለት ነው የዛሬው ስራ። ሶ ሁላችሁም እንደተመቻችሁ አልጠራጠርም። ቪዲዮን ከወደዳችሁት ላይክ ማድረጋችሁን አትርሱ። በሌላ አሪፍና ምርጥ ቪዲዮ እስከምንገናኝ ድረስ ሰላማችሁ ብዘት ይበልልኝ። ሁሌም እንደምላችሁ የዚህ ዌብሳይት ሊንክ የመጀመሪያው ኮመንት የመጀመሪያ ሴክሽን ላይ ያስቀምጥላችኋለሁ። አለበለዚያም ደግሞ ኮመንት የመጀመሪያው ሴክሽን ላይ ያስቀምጭላችኋለሁ። ካልሆነም ደግሞ ዲስክሪፕሽን ላይ ሊንኩን የማስቀምጥላችሁናል ማለት ነው። ፒስ አውት